እንዲሁም ደግሞ በእነሱ በንቡዋነት ወይም ደግሞ በነቢይነት ከተላኩ በኋላ በዛን ሰዓት ላይ የተፈጠሩ ክስተቶችን ከዛም በዘለለ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ወደ አኼራ ከሄዱ በኋላ በእስልምና ታሪክ ውስጥ የተፈጠሩ የተከሰቱ ክስተቶችን በረመዳን ቀን ውስጥ በእያንዳንዱ የረመዳን ቀናቶች በ30 አሊያም ደግሞ በ29ኙ ቀናቶች ውስጥ የተከሰቱ ታሪካዊ ክስተቶችን ወደ እናንተ ለማድረስ ከወንድም መሐመድ ሰዒድ ጋር መጠናል። አብሮነታችሁ ከኛ ጋር ይሁን። ሰላም አሌኩም። ዋለይኩም ሰላም ረመቱላ ወበረካቱ። እንዲ ናቸው። አልሐምዱላ አላችሁል አልሐምዱላ። ኳን ለአንድ ሺህ አራት መቶ አርባ ስድስተኛው የረመዳን ወር በሰላም አደረሳችሁ ለሁሉም ለሐሪማ ተከታታዮች ይህ የረመዳን ወቅት ረመዳን ታላቅ ነው፣ በጣም ታላቅ ነው። እውነት ነው። ረመዳን ላይ ብዙ ነገሮች በአንዳንድ ጊዜ ስንሰማ ብዙ ነገሮች ረመዳን ላይ የተከሰቱትን እኛም እዚህ ኢትዮጵያ ውስጥ ብዙ ነገሮች ብዙ አሊሞች እነ ሀጂ ሳኒ ብታስብ ሀጁን መካን ተላለቅ የምንላቸው ውስታዞቻችን ረመዳን ላይ ረመዳን ላይ ስላሉ ስለሚመጡና ስለሚሄዱ ስለሚሞቱ ሰዎች ስለሚኖሩ ሰዎች ረመዳን ዘንድሮ ስለሚጾሙ ሰዎች እና ረመዳን ላይ ስለሚከሰቱ ክስተቶች ብዙ ጊዜ የሚነሳ ጉዳይ ስለነበረ ዓለም ላይም ብዙ የሚከሰት ጉዳይ ስለሆነ ይህንን ለማካፈል ነው ዛሬ የመጣ ነው። በረመዳን እንደ የረመዳን የመጀመሪያዎቹ ቀን ላይ ሁለተኛ ቀን ላይ ሶስተኛ ቀን ላይ የተከሰቱትን ክስተቶች እንሻ ላ እሱ ወንድሜ እንዳለው እስከ ሀያ ዘጠኝ የሚሆን እስከ ሰላሳ ጊዜ ያሉትን ጊዜቶች በየቀኑ የተከሰቱትን ክስተቶች ምን ምን እንደሆኑ ለሙስሊሙ ዑማ የሚጠቅሙትን ያው የተከሰቱ ክስተቶች በጣም ብዙ ቢሆኑም ሰው እመቱን የሚያስተምሩ ለእኛም እውቀት የሚሰጡንና ለወደፊት ሕይወታችን ደግሞ እንደ እውቀት የሚያገለግሉን እያንዳንዱን ክስተቶች ለማየት እንሞክራለን። ለምን ሁሉን የምንካለን የምናዳርሰሚበዛፊ ስለሚሆን ያው እኔና አቡኪ እንደዚህ እያደረግን ያሉትን ዜናዎች አንዳንዱን ደግሞ በትንታኔ መልክ በሰፊው ከረመዳን አንድ ጀምሮ ያሉትን ለማየት እንሞክራለን። እንሻአላህ አላህ መልካም ረመዳን አላህ አደርግልነው። እና አሁን የምንጀምረው የረመዳን አንድ በረመዳን አንድ የተከሰቱ ክስተቶች ምንድን ናቸው የሚለውን እናያለን። እኔ ካየኋቸው በረመዳን አንድ ከተከሰቱት ነገሮች ውስጥ ወደ ስምንት የሚሆኑ ክስተቶች ቅድም እንዳልኩት በዋናነት የምናነሳቸውና ሰዎች ሊያስተምሩ ይችላሉ የምንላቸው ስምንት ክስተቶች ተከስተዋል። አንደኛው የባቢሎን ምሽግ ወረራ ማብቃት ነው። የባቢሎን ምሽግ ያው እንደሚታወቀው ትልቅ የሆነ ምሽግ ነው። ግንባታው ተይዞ ያለው በኢምፕራጦር በሚባለው ተራጃን የንግስና ዘመን ነበር የተገነባው። ይሄ ግንብ ተገንብቶ ያለቀው እንዳልኩት በኢምፕራጦር በሚባለው ተራጃን የንግስና ዘመን ሲሆን፣ ተገንብቶ ያለቀውም በሱ ዘመን ነው። ይህም የሆነው በሁለተኛው ክፍለ ዘመን ነበር። ከዚህ ክስተት በኋላ ግን ግንቡ ፈርሶ እንደ አዲስ እንዲገነባና የኢምፕራጦር መሪ አርካዲዮስ የሚባለው ይህንን ግንባታ እንደገና በአራተኛው ክፍለ ዘመን እንደ አዲስ የገነባው ሲሆን በረመዳን የመጀመሪያው ቀን ላይ በአንደኛው አመተ ሂጅርያ በሀኛው አመት ላይ በቀን አስራ ሶስት ወይም ደግሞ እንደ ፈረንጆች አቆጣጠር በስድስት አርባ አንድ የመጨረሻው የባቢሎን ግንብ ወረራ የተካሄደበት ነበረ ያ ያ ወረራ ወይም ደግሞ እንትን የባቢሎን የመጨረሻው የግንብ ወረራ የተካሄደበት ለሰባት ወር ገደማ ነበረ። ተከበው ከቆዩ በኋላ ይህ ለሰባት ወር የተካሄደው ከበባና የጦር ሙከራ ከተደረገ በኋላ ከባድ የሆነ ጦርነት ነበረ የተካሄደው። በዛ ጦርነት በመጨረሻ ሙስሊሞች ድልን ተቀናጅተው ባቢሎንን መቆጣጠር ችሏል። ያን የምንለው ባቢሎን ከዛ በፊት በመስቀላውያን በመስቀላውያን በሚባሉት እጅ ስር ለረጅም ጊዜ ስለነበረ ያው ጥንታዊ የሮማ ምሽግ ስለነበረ ያን ምሽግ በናይል ዴልታ ወደ ወደ አካባቢ ሶስት መቶ ሺህ አካባቢ እንትን ነበረው ይባላል ያው ኤግዛክትሊ ብዙ ጊዜ አይታወቅም። የንግስተ ንግስት የሰሩት ግንብ ስለነበር ለረጅም ጊዜ እነሱ ጋር ቆይቶ ከዛ በኋላ አሁን ነው እንዳልነው በረመዳን አንድ ላይ ለ ለሰባት ወር የቆየ እንትን ከተደረገ በኋላ አሚሮ ሙሉብላአስ የሚባለው የጦር መሪ እሱ እጅ ላይ እንዲወርቅ ሆናል። ይህ የሆነው በስድስት አርባ አንደኛው አመት ሂጅድያ ላይ ነበር። ሁለተኛ ላይ በሁለተኛ የምንመለከተው ታላቁ ሰሀቢ አብደላህ ኢብኑ ዑመር ረዲያ ላሁ አንሁም የሞቱበት የመጀመሪያ ረመዳን ቀን ነው። አላህ የጀነት ያድርጋቸውና እድሜያቸው ሰማንያ አምስት ነበረ እሳቸውም እሱ የሚሆነው በሰባ አራተኛው አመት ሂጅሪያ ነበር የሆነው። አብደላሂ ኢብኑ ዑመር እንግዲህ እንደምናውቀው ከስድስት አስር እስከ ስድስት ዘጠና ሶስት በተለምዶ አብደላሂ ኢብኑ ዑመር ነው ይባሉታል በመባል ይታወቃል። ለእስልምና ትልቅ አስተዋጽኦ ያበረክቱ የረሱል ሰለላሁ ዓለይሂ ወ ሰለም ጓደኛ የሆኑና የሁለተኛው ኸሊፋ የኡመር ልጅ ነበሩ። ያው የሚታወቁት በሀዲስ በህግ በጣም እውቅና የነበራቸው በሀዲስ በህግ ውስጥ ደግሞ ታላቅ ባለስልጣን ነበረው። አብዱላሂ ብኑ ዑመር ከ693 ማለት ከሰባተኛው ዓመት ሂጅርያ በመካ ከተማ ነው ያረፉት። ቀብራቸውም የተከናወነው በዚህ በረመዳን አንደኛው ቀን ነው። ሌላ በሶስተኛ የምንመለከተው የአንደሉስ ወይም ደግሞ የአንደሉስ መከፈትና የሙስሊሞች ወደ ሙስሊሞች ግዛትነት መለወጥ ወይም ደግሞ ወደ ሙስሊሞች ወደ ሙስሊም ግዛትነት መመለስ ማለት ነው የተካሄደበት ቀን ነው ይህም የሆነው በዘጠና አንደኛው ዓመተ ሂጅራ በኡመያ ግዛት ወሊድ ኢብኑ አብዱልመሊክ ብኑ መርዋን አስተዳደር በነበረበት ጊዜ ሁለት ጀግኖች ወታደሮች ነበሩት ሙሳ ብኑ ነስር የሚባሉ ና ጣሪቅ ብኑ ዚያድ የሚባሉ ሁለቱ ባደረጉት ከፍተኛ ውጊያ አንደሉሱን ወይም ደግሞ ስፔን የምንለውን ድል ያደረጉበት ቀን ይህ የረመዳን የመጀመሪያው ቀን ሲሆን የአንደሉስ የምንለው በሰባት መቶ አስራ አንድ እና በአስራ አራት ዘጠና ሁለት መካከል በግዛቶችን ለመቆጣጠር የሙስሊም ግዛቶችን ለመቆጣጠር በሰፊው ሙስሊሞች ጥረት ያደረጉበት እንትን ነው። ይህ አንደሉስ የምንለው ባህላ ላይ ለሙስሊም ኢምፓየር ትልቅ አስተዋጽኦ ያደረገ ነው። ያው ጣሪቅ ኢብኑ አብዱላዚዝ የምናውቀው ትልቅ የኢምፕራጃንን ትልልቅ የሙስሊም እንትኖችን የተቆጣጠረ ነው። ባህላ ደግሞ ስፔንን እንደገና ተቆጣጥሮ የስፔን መሪ የሆነ ነው። እንደውም በስፔን ውስጥ የጣሪቅ ተራራ የሚባል ተራራ በስሙ የተሰየመለት ትልቅ ጦረኛ ነበረ እና እነዚህ ይህንን ጦር ተዋግቶ ይህንን የአንደሉስን እንደ አዲስ የሙስሊም ስቴት እንዲሆን ትልቅ አስተዋጽኦ ያደረገበትና አንደሉስን የከፈተበት የመጀመሪያው የረመዳን ቀን ላይ በመሆኑ ለሙስሊሞች ለእኛ ትልቅ የሆነ ታሪክ ያለው ነው። ሌላ በአራተኛ የምናየው የታላቁ አሊም ኢብኑ ሲና ከዚህ ዓለም በሞት መለየት ነው። በዚህ በዛሬው ቀን በረመዳን አንድ ቀን በአራት ሰማኒያ ሁለት ዓመተ ሂጅርያ ላይ አሊ አልሁሴን ብኑ አብዱላ ብኑ አልሐሰን ብኑ ሲና ያ በአጭር ስማቸው የሚታወቁት ብኑ ሲና ነው፣ ከዚህ ዓለም በሞት ተለይቷል። በፍልስፍና ና በአመክንዮ ታላቅ የሆነ እንደውም በሕክምናው ከዚህ በፊትም በአንዳንድ ፕሮግራሞቻችን ላይ አንስታቸኋል። ትልቅ ሐኪም ናቸው። ለእስልምና ለእስላሙ አለም እና ለመላው አለም ትልቅ አስተዋጽኦ ያበረከቱ ናቸው በሕክምናውም ላይ እንዲሁም በሳይንስ ላይና በፍልስፍናውም ላይ ትልቅ አስተዋጽኦ ያበረከቱ አሊም ናቸው። ያው እስልምናም እንዲጠራ ትልቅ መስመር የከፈቱና ና ትልቅ ፈር ያቀደዱት ታላቅ ሰው ናቸው። አላህ ይማራቸውና አላህ ጀነት ያደርጋቸው በዚህ ቀን ነበረ በረመዳን አንድ ቀን ህይወታቸው ያለፈው። ሌላው በአምስተኛ የምንመለከተው ረመዳን አንደኛ አራት ሰባ አንድ አመት ሂጅሪያ ላይ ሻ አብዱልቃዲር ጂላኔ የራማላ ያው የተወለዱበት ቀን ነው። አብዱልቃድር ጅላኒ ያው በመሐመድ አብዱልቃድር በሚባል ወይም ደግሞ በቅጥል ስም አብዱልቃድር አልጅናኒ እንላቸዋለን። ትልቅ የሆኑ ዳዒ በንግግር ተወትፉል የሆኑ እና ሚስጢራዊ ንግግሮችን በመናገር የታወቁ ሳዩድ የሚባሉና ፈቂህ የነበሩ ሰው በዘመናቸው ትልቅ ቃዲ የተባሉ ትልልቅ ኪታቦችን የሚጻፉ ናቸው ጉኒያሊቅ ሊታሊቡ ልሓቅ የሚባል ፈትሁ ልጋሊብ በጣም ብዙ ፈትሁ ረባኒ ምና የሚባሉ ትልልቅ ትልቅ መጽሐፈ ሲሩ ልአስራ የሚል ኪታብ ሲሩ ልአስራ የሚባለው ኪታባቸውን በጣም የታወቀ ነው። አልአንዋር የሚል ደግሞ የእነዚህ የሚስጢራዊ ብርሃን መገለጫዎች ምና የሚሉ በአማርኛ ስንተረጉመ እንደዚ የሆኑ መጽሐፎች ይንጽፏል። በጣም ብዙ የሆኑ መጽሐፎች ንጽፏል እና አብዱልቃድር ጅላኒ የኢራን ውስጥ ናፊ ግላን ጋሊብ የሚባል ከተማ ላይ ሰኞ የካቲት አስራ አራት ቀን 1166 ዓመተ ምህረት ወይም በነጮቹ ማለት ነው፣ ወይም ደግሞ ራቢዮሳኒ 561 ዓመተ ሕጅርያ ላይ በባግዳድ ነው ያረፉት። በመጀመሪያው ቀን ሰኞ ቀን ማለት ነው ያው ኢራን ውስጥ የተወለዱ ትልቅ አሊምን እናያጣ ነው። በዚህ በአሁ ረመዳን አንድ ላይ ማለት ነው። ስድስተኛ የምንመለከተው የኢብራሂም ሱፍ ገጾች ወይም ደግሞ የረመዳን ለኢብራሂም የወረዱት ኪታብ ወይም ሙስሐፍ የምንለው ያው ብዙ ጊዜ ሱፍ ነው የምንለው። ይህ የመጀመሪያው ሌሊት ላይ ነው የወረደው የረመዳን የመጀመሪያው ቀን ላይ የእስልምና ሃይማኖት ቅዱሳን መጽሐፍ እንደሆነ ይነግረናል። ይህ የኢብራሂም ሱፍ የምንለው ወይም ጥቅል ኪታብ እንደምንለው የአብርሃም ጥቅሎች ነው የምንለው በአማርኛ ያው ብዙ ጊዜ የሚነሳው በሱ እንደሆነ የቅዱሳን ማለት ለእስልምና ትልቅ ያው እውቅና የምንሰጠው ለሙሳ ለኢብራሂም ለሙሳ ለሁሉም የተሰጠው ለሱ ላ ስለም ድረስ የተሰጠው በሱማምን ግዴታ ስለሆነ ያህል የወረደበት በረመዳን በመጀመሪያው ቀን ነው። ና ስለ አብርሃም ጥቅሎች ወይም ስለ ነቢዩላ ኢብራሂም ሙስሐፎች አንዳንድ አንዳንድ ነገሮችን ለመነጋገርም ያው ረመዳን አንድ ላይ እንደወረደ ማለት ቁርአን አክቹዋሊ ሁሉ አራቱ እንትኖች በረመዳን አንድ ስለወረዱ በቁርአን ላይ የተጠቃለሉት በኢብራሂም በኢብራሂም ሙስሐፍ ላይ የተካተቱት በአላህ አንድ በአላህ አንድነት ማመን፣ ከሞት በኋላ ባለ ሕይወት ማመን፣ በፍርድ ቀን ማመን ወይም በዱዓና አላህን በማስታወስ ላይ አራተኛ ደግሞ ነፍስን ጉጉት ወደ ወደ ነፍስን ስለማጽዳት ተስኪያተ ነፍስ ላይ አዎ እነዚህ አምስት ነገሮች ላይ ያጠነጠነ ነበረ። የኢብራሂም መስሐፍ ኢብራሂም የምንለው ወይም የነቢዩላ ኢብራሂም የወረደላቸው መስሐፍ። ስለዚህ እነዚህ አምስቱን ነገሮች ስንመለከት እ አንዳንድ ጊዜ አንዳንድ ሰው ኮንሴፕት የለውም ከቁርአን ጋር በተያያዘ መልኩ ከሀዲስ ጋር በተያያዘ መልኩ። ቁርአን ላይ ግን የተቀመጠለን እነዚህ እነዚህ ነገሮች፣ እነዚህ ርዕሶች ያካተተ ነበረ ና ይህም የነቢዩላህ ኢብራሂም አለይሂ ሰላም የሙስሐፍ የወረደበት በመጀመሪያው ሌሊት ላይ መሆኑን ታሪክ ይነግረናል ማለት ነው። ሌላው በሰባተኛ የምንመለከተው የረመዳን የመጀመሪያው ቅዳሜ ላይ ኸሊፋ መሀመድ ብኑ ረሺድ ሀሩን ኢብኑ መሐመድ አልመህዲ የምንለው በመባል የሚታወቁ ወይም ደግሞ ሙዕተሲም ቢላህ የምንለው ብዙ ጊዜ በታሪክ ላይ አልሙዕተሲም ቢላህ የምንለው ወደ ባግዳድ የገባበት ጊዜ ጊዜ ነበረ ወደ ማለት በኢስላሚክ ኢምፓየር ጊዜ በኢስላሚክ ኢምፓየር ወይም ደግሞ ኢስላሚክ ጎልደን ኤጅ በምንልበት ጊዜ ዋና ከተማቸው የሆነ በተወሰኑ ጊዜ ባግዳድ ነበር እና ይሄ አልሙዕተሲም ባግዳድ የገባበት የመጀመሪያው ቀን የአው ረመዳን የመጀመሪያው ቀን ላይ ነበረ። ይሄ የሚሆነው ጥቅምት 769 ወይም ደግሞ ጃንዋሪ 5842 በሚል ነው እንደ ኤሮፓያን አቆጣጠር በዚህ ቀን ነበር የገባው። ይሄ አልሞተሽን ቢላ የምንለው ያው በስምንተኛው የአባሲድ ከሊፋ ሲሆን ከ833 ጀምሮ እስከ እለቶ ሞቱ ማለትም እስከ 842 እንደ ኤሮፓያን አቆጣጠር ድረስ የእስላሚክን ኢምፓየር የገዛ ሰው ነበረን። ይህ ሰው በረመዳን 1 36ኛው ዓመት ሂጅርያ ላይ የካቲት 1657 ኢማም አልመሊክ መሐመድ የግብፅ አስተዳዳሪ አድርጎ ከሾመ በኋላ አብዛኞቹን እንደውም በጣም በትልቅ እንደ ታሪክ የምናነሳው ይሄ ሰው በረመዳን አንድ ላይ የግብፅ አስተዳዳሪ አድርጎ የሾማቸው መሊክ አልእህትሻር የሚባሉ ሰው የነበሩ በፊት ያው ወደ ግብጽ ልኳቸው ግብፅን እንትን ካደረጉ በኋላ ካስተካከሉ በኋላ የአንጣሲያ የሚባለውን ከተማ ወደ ካይሮ የሚለውን የቀየሩ ትልቅ ተዋጊ ናቸው፣ ወይም ደግሞ ትልቅ አስተዋጽኦ ያበረክቱ ሰዎች ነበሩ። እና ይህ ሰው የተሹመትን የሚያገኙት በረመዳን አንድ በዙልቂዳ አስር የካቲት ስድስት ሰላሳ ሁለት ወይም ደግሞ በጁላይ ሰላሳ ስምንት ስድስት አምሳ ስድስት አካባቢ እንደሆነ ታሪክ ይዘግባል። ይህም የተካሄደው በዚህ በረመዳን በአንደኛው ቀን ነው። ሌላው በረመዳን በአንደኛው ቀን ቅድም እንዳልኩት ሌላው ትልቅ አንድ በመጨረሻ መግለጽ የምፈልገው የረመዳን ስምንተኛው እንደ ስምንተኛ ያዝኩት ትን የፍልስጤም ጭፍጨፋ ነው። ፍልስጤም በ1452 ዓመተ ሂጅርያ እስራኤሎች ወደ ሰሜን ጋዛ ላይ ባደረሱት ትልቅ የሆነ ቅጣት አስራ ሰባት ቀናቶችን የፈጀ ቅጣት ውጊያ ሲሆን ወይም ደግሞ ጥቃት ሲሆን በዚህ ጥቃት ላይ ትልቅ የሆነ ጭፍጨፋ አካሂደዋል። በጦርነቱ መቶ አስር የሚሆኑ ፍልስጤማውያን ሙተዋል፣ ያው ፍልስጤማዊ ሙስሊሞች ሙተዋል። ከነዛ ውስጥ ሰላሳ ሰላሳዎቹ ህጻናቶች ነበሩ። እና በዚህ ጭፍጨፋ ምክንያት ብዙ ብዙ ሙስሊሞች በማለቃቸውና ረመዳንም በመሆኑ ረመዳን አንድም እንደመሆኑ መጠን ብዙ ሙስሊሞች ያለቁበትና በተለይ ደግሞ ሰላሳ ሙስሊም ህጻናቶች ያለቁበት በመሆኑ ይህን ቀን እንደውም ፍልስጥሞች እንደ የጸጸት ቀን ብለው ሰይመውት ነበረ። ይህም የተካሄደው በረመዳን አንድ ነበረ። እሱም በአስራአራት አምሳ ሁለት አመት ሂጅርያ ነበር። የዛሬ የረመዳን የመጀመሪያው ቀን ክስተቶች እነዚህን ይመስላሉ። መርሓባ ውድና የተከበራቸው የሐሪማ ቲቪ ታዳሚያን፣ እንግዲህ ወንድም መሐመድ የተወሰኑ ነጥቦችን ለማንሳት ሞክረዋል። በረመዳን አንድ የተፈጠሩ ክስተቶች ታሪካዊዎችን እንዲሁም ደግሞ ሰው ላይ ግርምት የሚፈጥሩትንም ጭምር ለማንሳት ሞክሯል። ከዛ ውስጥ ሁለቱ ላይ ብቻ የተወሰኑ ነጥቦችን ሊጨምር፣ ቅድም መሐመድ ለማንሳት ሞክርሃል። የባቢሎን ምሽግ ከበባ ማብቃት የሚለው ላይ ያው የተሰራበት ዘመን እንደተባለው ረጅም አመት ነው ከተሰራ የባቢሎን ምሽግ። ያም ሆኖ ቦታው ያለበት ቦታ ይሄ በናይል ወንዝ አካባቢ እዛ ላይ ነው ግንባታውን የሰሩትና እንትኑ መሰረቱ የተገነባበት መሰረት ይሄ ጥንታዊ የሮማውያን ምሽግ አድርገውት ያንን አንደኛ እንደ ምሽግ ለመጠቀም ነው። ሁለተኛ ደግሞ የአባይን ውሃ ከቀይ ባህር ጋር የሚያገናኝም ከመሆኑ አንጻር ለዛ የመግቢያ ቦይ አድርገው የሚጠቀሙት ነበረ። ከዛም በዘለለ ግን በዋናነት የሚታወቀው የባዘንታይኖች የምሽግ ሆኖ ለረጅም አመታት አገልግሏል። ይሄ የባቢሎን ግንብ የምንለው ማለት ነው። ቅድምም ለመጥቀስ እንደተሞከረው ይሄ የባቢሎን ግንብ ሙስሊሞች የተቆጣጠሩት በኡመር ከሊፋነት ዘመን ነበረ በአምር ብን ልዓስ የጦር መሪ ሆኖ እና ከበባው ለሰባት ወራት ያህል ቆይተዋል። ያም የቆየበት ምክንያት እነሱ እዛ ጋር በከበቡበት ሰዓት ከውጭ የሚመጣላቸው እርዳታ ነበረ ለሮማውያን። ያንን ለማስቆም ሲባል ያ ከበባ ለረጅም ጊዜ ቆየ እና ይህንን አሁን ላይ ያለበትን ሁኔታ ወይም አሁን ያለው እዛ የባቢሎን ግንብ የምንለው አሁን ላይ ወደ ኢራቅ ወደ ኢራቅ አካባቢ 85 ኪሎ ሜትር አካባቢ ከኢራቅ ራቅ ብሎ ያለ ወይም ደግሞ አሁን ላይ ይሄ ባግዳድ ከምንለው በደቡብ አቅጣጫ ላይ ያለ ነው። የሚያጅበው ጾመኛ ሆኖ ያንን ግንብ የተቆጣጠሩበት ግንቡን ሁኔታውን ሲገልጹ የግንቡ ቁመት ብቻ ወደ 20 ሜትር አካባቢ ነው ይላሉ። ስፋቱ ደግሞ ወደ ሁለት ሜትር ያህል የሚሰፋን ግንብ ነው። እንግዲህ ጾመኛ ሆነው ያንን ነገር ድል መንሳት የቻሉት ማለት ነው። ሌላው ስለ ሼክ አብዱልቃድር ጂላኒ ለማንሳት ተሞክሯል። እንግዲህ እነሱ የተወለዱት በረመዳን አንድ አራት መቶ ሰባኛው ዓመት ሂጅራ ላይ ነው እና ሼክ አብዱልቃድር ጂላኒ ጂላኒ የምትባል ባግዳድ ውስጥ የምትገኝ ትንሽዬ መንደር ወይም ከተማ ውስጥ ነው የተወለዱት። በጣም የሚገርመው ብዙ ጊዜ ስለ አብዱልቃድር ጂላኒ ሲነሳ ብዙ ሰዎች በአእምሯቸው ላይ የሚመጣ ምንም የዲን እውቀት የሌላቸው ምንም አበርክቶ የሌላቸው አይነት ምልከታ ብዙ ሰዎች አላቸው። ከዛም በዘለለ የእነሱን ታሪክ ግን ጠለቅ ብለህ ስታየው በጣም የሚያጅቡ ግርምት የሚፈጥሩበት ክስተቶች አሉ። ለምሳሌ ያህል ሼክ አብዱልቃድር ጂላኒ የዘር ሀረጋቸው ሲቆጠር ሄዶ ሄዶ ወደ ነቢ ስላ ስለም ይገባል። ያም በሐሰን ቢን ዓሊ ወይም ደግሞ የዓሊይ ልጅ የሆኑት የፋጢማ ልጅ የሆኑት በሐሰን በኩል የዘር ግንዳቸው በዛ በኩል ነው የሚመዘዘው። ከልጅነታቸው አንስቶ ለዲን ወይም ደግሞ ለ ይሄ ለዲን እውቀት በጣም ትልቅ ቦታ ይሰጡ ነበረ። አንዳንድ ዑለማዎች ከሃያ አምስት እስከ ሰላሳ ዓመት ያህል ይፈጃል ይላሉ። ዒልም ላይ ወይም ደግሞ ዲንን እየቀሰሙ ትምህርት የቀሰሙ ብቻ የዲን እውቀት እየቀሰሙ ከሃያ አምስት እስከ ሰላሳ ዓመት የሚያህል ጊዜ በመድረሳ ላይ ወይም በትምህርት ላይ ያሳልፈዋል ይባላሉ። የሓንበሊ መዝሀብ ተከታይ ወይም ደግሞ የሓናቢላ መዝሃብ ተከታይ ናቸው። ከዛ በዘለለ ግን በጣም ያዓጅበው ቃዲርያ የምንለውን ጠሪቃ እዛ ላይም ደግሞ ከመስራ እንደ መስራች ተብሎም ይቀመጣሉ። ሼህ አብዱልቃድር ጀይላኒ በዋናነት ከብዙ ውስታዞች ወይም ደግሞ ከብዙ መሻኢኾች ዒልምን የቀሰሙ ቢሆንም ከአቡ ሰዒድ ከሚባሉት ግን ረጅም ዓመት ከነሱ ጋር ቆይቷሉ። ረጅም ቂርአቶችን ከነሱ ቀርቷል ተብሎ ብዙ መዛግብቶች ያስቀምጣሉ። እነሱ ኡስታዛቸው ወይም ሼካቸው አቡ ሰዒድ በህይወት እያሉ በሳምንት ሶስት ቀን ደርስ አዘጋጅተውላቸው ነበረ። ሼክ አብዱልቃድር ጀይላኒ እዛ ባግዳድ ላይ ያሉትን ሰዎችን የሚያስተምሩበት ማለት ነው ሼኹ ወይም ደግሞ ኡስታዙ እያሉ ሶስት ቀን ሼክ አብዱልቃድር ጀይላኒ ግን ደርስ ይሰጡ ነበረ። በሳምንት ሶስት ቀን ኡስታዙ ፈቅደውላቸው አመቻችተውላቸው ማለት ነው። ያም ማድረጋቸው አንደኛ ለተርቢያም ነው ይላሉ። በጣም የሚገርመው ግን ልክ ኡስታዛቸው ሲሞቱ፣ ወይም የሼክ አብዱልቃድር ጀይላኒ ሼክ በሚሞቱበት ሰዓት ያንን መድረሳ ከነሱ ተረክበው ከአቡ ሰይድ ተረክበው መድረሳውን ያስቀጠሉት እኚህ ሼክ አብዱልቃድር ጀይላኒ ናቸው። ያም በአውሮፓውያን አቆጣጠር በ1119 አካባቢ ሼካቸው ሲያርፉ ለ አርባ ዓመት ያህል ያንን ነገር መድረሳውን አስቀጥለውታል ተብሎ ይነገራል። የሚያጅበው በዛ መድረሳ ላይ ከ አስራ ሶስት በላይ ፈኖችን ያስቀሩ ነበረ ይባላል። ሼክ አብዱልቃድር ጀይላኒ ከ13 በላይ ፈን በዛ መድረሳ ላይ እያስቀሩ ነበረ። ያው ሄዶ ሄዶ መጨረሻ ላይ ሞንጎሎች ያንን ቦታ ተቆጣጠሩትና በ1258 እንደ አውሮፓውያን አቆጣጠር 1258 አካባቢ መድረሳቸውን አፈረሱባቸው። ከዛ በኋላ አሁንም እዛ ሀገር ላይ በነሱ ስም የተሰራ መስጂድ አለ። ቅድም እንዳነሳው በዛ በጣም ትላልቅ ኪታቦችን ጽፈዋሉ። ግን አንዳንድ ጊዜ እንዲሁ ዝም ብሎ አሉባልታዎች ይወራሉ። ምንም አይነት የዲን እውቀት እንደሌላቸው፣ ምንም ለዲን አበርክቶ እንዳልነበራቸው ተደርጎ ይወራል። እንግዲህ እኚህ ታላቅ ዓሊም በ561 ዓመት ሂጅሪያ ነው ያረፉት በረቢዑ ውሳኔ ወር ላይ ማለት ነው። የዛሬ መሰናዳችን ይህን ይመስላል። በአላህ ፍቃድ በነገው ፕሮግራማችን የረመዳን ሁለተኛ ቀን ላይ የተከሰቱ ክስተቶች ምን ምንድን ናቸው የሚለውን በወፍ በረር ለመቃኘት እሞክራለን። የዛሬ መሰናዳችን በአላህ ፍቃድ ይህን ይመስል ነበረ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።